ታማኝ ግብር ከፋይ መሆን ከሁሉም በላይ እኔ ትልቅ የኩራት ምንጭ ነው ብዬ አስባለሁ። ብዙ ጊዜ መብቶቻችንን ክሌም እናደርጋለን። ፕራውድ ሊግን ክሌም ማድረግ የምንችለው በትክክል የግብር መክፈል ኃላፊነታችንን ስንወጣ ነው። እያንዳንዱን ሰው አይ እኔ በከፈልኩት ግብር ነው ታክስ ነው እዚህ ያለኸው ልታገለግለኝ ነው የሚል አይነት ኮንፊደንስ ያስፈልገናል። ይሄ ኮንፊደንስ ከየትም አይመጣም። በዚያ ልክ ታማኝ ሆነን ስናደርግ ሳንሳቀቅ የሚገባኝ ነው የሚገባውን አድርግ ያለው እኔም ደግሞ እንዲህ አይነት አገልግሎት ይገባኛል ብሎ ያንን አገልግሎት ክሌም ለማድረግ የአይነት ኮንፊደንስ እና በራስ መተማመን ያስፈልጋል። የዚህ ደግሞ ትልቁ ምንጭ በታማኝነት በፈቃደኝነት የሚገባን ግብር በመክፈል ነው ብዬ አምናለሁ። በመጀመሪያ ይሄ ታማኝ ግብር ከፋይ መሆን ለማንም አደለም፣ ለራስ ነው። አንድ ተቋም ዘመን ተሻጋሪ ትውልድ ተሻጋሪ አሻራ እንዲኖረው ከፈለገ የመጀመሪያውና ቦቶም ላይ ሊደራደርበት የማይገባው እና ዚሮ ቶለረንስ ሊሆነው የሚገባው ግብር መክፈል ላይ ነው። ምክንያቱም ትልቅ በነገ ማንነቱ ላይ በነገ ዕድገቱና ዕጣ ፈንታው ላይ ከታክስ ክፍያ ከግብር ክፍያ ጋር በተያያዘ የምትኖረዋ እያንዳንዷ ጥቁር ነጥብ ትልቅ መልእክት አላት። ዘመንም ሲሻገር ታሪክ ያስታውሰዋል። ብዙ ጊዜ ባለንበት ሁኔታ ውስጥ ስለሆነን ብቻ ስናስብ ነው ብዬ አስባለሁ፣ ትልቅ ትኩረት የማንሰጠው። ስለዚህ ዘመን ተሻጋሪ ተቋም ለመገንባትና ትልቅ አሻራ እንዲኖረው ከፈለገ አንድ ሰው የመጀመሪያው ከሁሉ በፊት ማሰብ ያለበት ታማኝነትን፣ ታማኝ ግብር ከፋይ ሆኖ መገኘትን መሰረት ያደረገ መሆን አለበት ብዬ አስባለሁ። እኛ ቀደም ብለን ስለዚህ ጉዳይ በደንብ ሳናውቅ፣ ስለ ህጎቹ ምን ሳናውቅ፣ ባለማወቅ የሚመጡ ቅጣቶች ነበሩ። ስለዚህ መጀመሪያ ያደረግነው ፈልገን አይደለም፣ አለማወቃችን ነው፣ በሙያ ውስጥ ያለመቆየታችን ነው። ከዚህ በኋላ በዚህ ጉዳይ ሁሌ በፈቃደኝነት ታማኝ ግብር ከፋይ መሆን እንፈልጋለን። እንዴት ነው ምንድን ነው ማድረግ ያለብን የሚለውን ነው ጥያቄ ይዘን ይሄድ ነው። ስለዚህ እያንዳንዱ ከላይ እስከታች ያለ ኃላፊ እና ፊትለፊት ያለው ሰራተኛ የታክስ ህጎችን የሀገሪቷን ህጎች በደም ማውቅ አለበት። የመጀመሪያው ስራ እሱ ነው ተባለ። ልከን አደለም ያሰለጠን ነው ሰራተኞቻችንን በሙሉ ከዚህ ከታክስ ጋር በተያያዘ ስራ ላይ የተሰማሩትን ከካሸር ጀምሮ እስከ ተቋም መሪ ድረስ እዚሁ ራሳችን ተቋም ላይ ሁኔታዎችን አመቻችተን ባለሙያዎች ከመስሪያ ቤቱ ተመድበውልን መጥተው ህጉን በደንብ እንድናውቅ እድል ነው የተመቻቸልን። ይህን ያህል ርቀት ሄደው ነው እያገዙን ያሉት። አሁን ሰፋ ባለ ሁኔታ ከሀገር ውስጥና ከሀገር ውጭ ባሉ ተቋማት ጋር አብረን እንሰራለን። ስለዚህ የመጀመሪያው አብሮን ሊሰራ የሚመጣው ተቋም መጀመሪያ የሚያየው ኮምፕላያንስ ነው። ታማኝ ነህ ወይ? ምክንያቱም ለህዝብህ ለሀገሪቱ ህግ ተገዢ ካልሆንክ አብረህ ስትሰራ ታማኝነትን መግለጫ ነው። ስለዚህ በትልቁ ስዕል መታየት ያለበት ይሄ ነው። ዛሬ ብቻህን የምታድግበት ዘመን ላይ አይደለም ያለ ነው። ከሌሎች ጋር ማደግ ካለብህ ታማኝነት መነሻው እሱ ነው። ስለዚህ ማደግ የሚያስብ ሰው በህይወት ዘመኑም ሞገሱን ይዞ መኖር የሚፈልግ ሰው ለፈጣሪም ለራሱም ታማኝ መሆን የሚፈልግ ሰው ታማኝ ግብር ከፋይ መሆን የመጀመሪያው ምዕራፍ ነው ብዬ ነው የማስበውና አይ ብዙ ጊዜ ግብርን በመሰወር እናድጋለን ተብሎ ከታሰበ፣ እውነቴን ነው ሁሉንም ነገር ነው ይዞ የሚሄደው እድገቱም የለም፣ ሬፒቴሽኑም የለም፣ ሞገሱም የለም። ሁሉንም ነው የሚያሳጣው። ታማኝ ግብር ከፋይ በመሆን ነው ሰው ማደግ የሚችለው። ይሄ ማይንድ ሴት ነው አሁን መምጣት ያለበት። ሁሉም ጋር በአቋራጭ በመሄድ ደረሰኝ ባለመቁረጥ አይደለም። ሁለተኛ ያው ዘርፎች ይለያያሉ። እንግዲህ ያው ሁሉም እዛ ውስጥ የሚሰራው ኦፊሰር ታክሱንም ኦዲትም ሲደረግ ሁሉን ነገር ከጫፍ እስከ ጫፍ የሕግ ማቀፉንም የመረዳት ውስንነት ሊኖር ይችላል። ስለዚህ ኦፊሰሮቹ ጋር የሴክተሩ ውስጥ ያለውን የሴክተሩን ልዩ ባህሪያት ባለማወቅ በሚመጡ አለመግባባቶች የቅሬታ ስናቀርብ ቅሬታችን ቁጭ ተብሎ ነው የሚደመጠው። በደንብ ነው የምንደመጠው እስከ ጫፍ ድረስ እዚህ መረዳት አስቸጋሪ በሚሆንበት ሁኔታ ንግድ ሚኒስቴርን የሚመለከቱ ጉዳዮች ካሉ ንግድ ሚኒስቴር ተደውሎ ባለሙያዎች ኮንሰልት ተደርገው ላይ ያሉት በዚህ ዘርፍ ላይ በጣም የጠለቀ እውቀት ያላቸው አማክረው ነው ውሳኔዎች የሚወሰኑት። ይሄ ምን ይሰጠናል? በትክክል የማይገባና አጥፍተን ከሆነ ተምረንበት ነው የምናልፈው ነገር ግን እያንዳንዷ ጉዳይ ተደምጣ ተማምነን እኛም ጋር ችግር ካለ ያንን አስተካክለን ሁሌ እየተማርን የምንሄድበት ነው። ፋንዳመንታል የሆነ ጉዳይ እሱ ይመስለኛል። ምናልባትም ከልጅነታችን ጀምሮ ሊሆን ይችላል። ከገቢዎች ነው የሚደወለው ሲባል የመደንገጥ ምን ሰርቼ ይሆን፣ ምን ብዬ ይሆን፣ ምን ተከስቶ ይሆን የማለት እንትን እኔ በአብዛኛው ሰው አእምሮ ውስጥ ያለ ይመስለኛል። ምክንያቱም የተሳለ ስዕል አለ። ሁሌ ስህተት ፈላጊ፣ ሁሌ ቀጪ፣ ሁሌ ስህተት ፈላጊ ተደርጎ ነው የሚሳለው። ግን እውነቱን ቀረብ ብለህ ደግሞ ምንድን ነው፣ ለምንድን ነው እንዲህ ዓይነት ስዕል የተፈጠረው ብለህ ካየህ፣ አንደኛ ፈስ ያለበት ዝል አይችልም እንደሚባለው ለራሳችን መጀመሪያ ታማኝ አይደለንም። ስለዚህ ታማኝ ካልሆንን እያንዳንዷ ሊያወድሱን ሊሸልሙን እንኳን ሲደውሉልን መደንገጥ ነው ሊሆን የሚችለው ከዚህ መላቀቂያው አንዱ ለራስ ታማኝ ለመንግስትም ለመስሪያ ቤቱም ታማኝ ሆኖ ግብርን የግብር መክፈልን ኃላፊነት መወጣት ነው። ሁለተኛ የሁልጊዜ እነሱ በፈለጉት መንገድ ብቻ ሊያስኬዱ የሚችሉ የተቀመጠለት ህግ እኛ ልናውቀው የማንችል አይነት ተደርጎ ይሳላል። ዝም ብሎ በለሆሳስ ማለት በደንብ ሳናስበው ነገር ግን ቀረብ ብለህ ስትረዳ ህጎቹን ስትረዳ ይህንን ለማስፈጸም የተቀመጠው አካል በተቀመጠው ህግ መሰረት ነው ሚዳኝህ የሚፈረድብህም ከሆነ የሚነሳልህም ከሆነ። ስለዚህ ህጉን ማወቅ ኮንፊደንስ ነው የሚሰጠው፣ መተማመን ነው የሚፈጥረው። ዛሬ ለሶስተኛ ጊዜ ነው በታማኝ ግብር ከፋይነት እውቅና እየተሰጠን ያለው። እንግዲህ ይሄ እንደ ጤና ተቋም በሀገራችን የመጀመሪያ ተቋም ነን፣ የአይሶ 9001:2015 የጥራት አመራር ሰርተፊኬት ዓለም አቀፍ የጥራት አመራር ሰርተፊኬት እውቅና ያለንን ይሄ ሲደረግ የመጀመሪያው መደረግ ያለበት ሪስካችን እንዴት ማኔጅ እናድርግ ሌጋል ላያቢሊቲ እንዳይመጣ ምንድን ነው ማድረግ ያለብን ምንድናው ሪስኮቻችን ብለን እንለያለን ከዚህ ውስጥ የህግ ተገዥነት ነው ኮምፕላያንስ ስለዚህ ኮምፕላያንስ ላይ በፍጹም ድርድር የለንም የመጀመሪያው ዚሮ ቶለራንስ ምንም አይነት ስህተት እንዳትፈጠርብን ሁሌ የምንጠነቀቀው የግብር ክፍያን ሌሎች የህግና የቁጥጥር መድረኮች ላይ ሁሌ ንጹህ ሆንን መገኘት ነው። ስለዚህ በየትኛውም ሁኔታ ይሄ ተቋሙም ሰራተኛውም ከአንድ ሺህ በላይ ሰራተኞች አሉ። ሁሉንም በዚህ ልክ ነው የምናስጠነቅቃቸው ዚሮ ቶለረንስ ላይ ያለን በዚህ እንደዚህ አይነት ነገሮች እንዳይከሰቱ ማለት ነው። ይሄ እኛ በከፈልነው ግብር እንደው በትክክል ካሰብን የምንፈልጋቸው መሰረተ ልማቶች መንግስት ከየትም አምጥቶ አይደለም በእነዚህ ነው የሚሰራቸው የሚያደራጃቸው። እኛ የምናገለግለው ታሞ የሚመጡ ሰዎችን ነው የምናስተናግደው። የመንገድ አክሰስ፣ የትራንስፖርት አክሰስ በጣም አስፈላጊ ነው የሚሆነው። እነዚህ እነዚህ በቀጥታ በተዘዋዋሪ በምን ከፍለው ነው መልሶ መጥቶ ማህበረሰብ፣ ሀገር የምትገነባው